ሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ዲዮስቆሮስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ እና የራያ ሀገረ ስብከት ሊቀ ጳጳስ የቤተ መጻሕፍት ወመዘክርና የማህበራት እና ቁጥጥር ክትትል ማደራጃ መምሪያ የበላይ ኃላፊ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደረጃ የበላይ ኃላፊና የአሩሲ የሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀድያ የስልጤ አህጉረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት ምክትል ሥራ አስኪያጆች ንቦርኤድ ኤልያስና ረዳት ፕሮፌሰር ግርማ ባቱ አጠቃላይ የጉባኤው ተሳታፊዎች ለዚህ ሰዓት ለዚህ ጊዜ አስጀምሮ በሰላም ስላስፈጸመ ለእግዚአብሔር ክብር ምዝጋና ለሱ ይሁን። ትናንት ሰርቻለሁ ብለህ አትቁም። ዛሬም ነገም በሰራኸው ላይ ጨምረ ስራ። ቅዱስ ዮሐንስ አፈወርቅ ወይንም የማቴዎስ ወንጌል ትርጓሜ ዘጠና ቁጥር ሶስት በቅድሚያ ከዘመነ ማቴዎስ ወደ ዘመነ ማርቆስ አሸጋግሮ ከሀገር ውስጥም ሆነ ከሁሉም የዓለም ክፍል አሰባስቦ አርባ አራተኛውን የሰበካ መንፈሳዊ ዓለም አቀፍ ጉባኤ ተሳትፈን በቸርነቱ በሰላምና በስኬት እንድናጠናቅቅ የረዳንን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን እላለሁኝ። ከላይ መነሻ ያደረግነው ቅዱስ አባት ለቤተ ክርስቲያን ስለምንሰጠው አገልግሎት ስለ በጎ ስጦታና ቅድስና በሰፊው አስተምረዋል። ሀሳቡ ሐዋርያው ቅዱስ ጴጥሮስ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነት ጨምሩ ብሎ ካስተማረው ትምህርት ጋር ተመሳሳይ ነው። ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አምስት እንደ አቀባበላችን ከሚለያይ ሁኔታ ከስራ ከሰራ በኋላ ያገኘ ነው። ውጤት ለመነሳሳትም ለመዘናጋትም ምክንያት ሊሆነን ይችላል። በመሆኑም ታላቁ ቅዱስ አባት ትናንት ሰርቻለሁ ብለ አትቁም፣ ዛሬም ነገም ጨምረ ስራ በማለት የዛሬ ስኬት ለሌላ የበለጠ ስኬት የሚያነሳሳ እንዲሆን አስተምረዋል። ብፁዕ ቅዱስ አባታችን፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት እጅግ ፈታኝ በሆነ ሁኔታ ውስጥ ባደረጋችሁት ጥረት ከእቅዳችሁ አንጻር አብዛኛውን በስኬት እንደተወጣችሁ ያቀረባችሁትን ሪፖርት ያስረዳል። በአይናችንም አይተን እንደምናረጋግጠው በብዙ አህጉረ ስብከት የልማት እንቅስቃሴ አለ የመንበረ ፓትርያሪክ ሰላሳ አምስት በመቶ ድርሻን በተመለከተ በተሰላው ስሌት እንኳን ዘጠና በመቶ የሀገር ውስጥ አህጉረ ስብከት እድገት አስመዝግበዋል በከፍተኛ ትግልና ጥረት ላስመዘገባችሁት ለዚህ ስኬት የላቀ ምስጋና አይን በቅዱስ ቤተ ክርስቲያን ስም አቀርባለሁ ይህ እድገት ለበለጠ ስራ የሚያነሳሳ ሊሆን ይገባልና አሁንም ጠንክራችሁ ስሩ እላለሁኝ ይህንኑ መሰረት አድርጎ የተበረከተላችሁ ሽልማትም ለበለጠው የሚያተጋ መሆን አለበት በሌላ መልኩ የፐርሰንት መቀነስ የታየባችሁ አህጉረ ስብከትም ከሌሎች በመማርና ጉድለቶችን በማረም ተሽሎ ለመገኘት መጣር እንዳለባችው ለማሳሰብ እወዳለሁ። መንግስተ እግዚአብሔርን ከማስፋት የምእመናንን ቁጥር በመጨመር ረገድ ሁሉም አህጉረ ስብከት በሚባል ደረጃ አዳዲስ ጥሙቃንን በከፍተኛ ቁጥር ወደ ቅድስት ቤተክርስቲያን ህብረት እንደጨመሩ የሚያሳይ ሪፖርት ቀርበዋል። ይህ በራሱ በከፍተኛ ትኩረት የምንሰራው ቀጣይ ስራ እንዳለብን ይጠቁማል። የተሰራውን ለመዝረፍ አሰፍስፎ የሚጠብቁ ተኩላዎች ስላሉ አዳዲስ ጥሙቃንን የተደራጀና ቀጣይነት ያለው ክትትል ያስፈልጋቸዋል። ባገኙት መልካም እድል በቤተ ክርስቲያን ውስጥ የሚያድጉበትንና ጸንተው የሚቀጥሉበትን ስራ መስራት ይገባል። በመሆኑም ስብከተ ወንጌልን የበለጠ ማጠናከር ተገቢ፣ መምህራንን መመደብና ውጤታቸውን መከታተል ተገቢ ነው። ልማትን በተመለከተ በአህጉረ ስብከትም ሆነ በአጥቢያ ደረጃ እየተደረገ ያለው ጥረት የሚደነቅ ነው። ነገር ግን ከተለመዱት ዘርፎች በተጨማሪ በአዳዲስ እሳቤና በተለያዩ መስኮች ልማትን ማስፋፋት ጊዜው በግዴታ የሚጠይቀው ተግባር ነው። አጥቢ አብያተ ክርስቲያናት በራስ አገዝ ልማት ጠንክረው በገቢ ራሳቸውን እንዲችሉ መስራት ይገባል። ቤተ ክርስቲያን ለአካባቢው ማኅበረሰብ ችግር ደራሽ እና አጋዥ መሆን የምትችልበትን ምግባረ ሰናይ ጠንክሮ የሚሰራበትን ነገር በተለየ ትኩረት መያዝ ያስፈልጋል። እነዚህ ተግባራት ዛሬ ቤተ ክርስቲያን ላይ ለሚሰነዘሩ ነቀፋዎች እና ትችቶች በመጠኑም ቢሆን ምላሽ ይሆናል። በጉባኤያችን መክፈቻ እንደተናገር ነው ዛሬ ሁሉም ቤተ ክርስቲያንን መንቀፍንና አባቶችን መስደብ የአፍ መፍቻው አድርጎታል። እናንተም በየደረጃው የሚገጥማችሁ ፈተና ተመሳሳይ ነው። ይሁን እንጂ ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። ሀሳብ እየቆነጸሉ እውከት ለመፍጠር ተግተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተ ክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ለቤተ ክርስቲያን የሚጠቅመውንና ለሕሊና የሚመቸውን እየለየን መስራታችንን እንቀጥላለን። ምንጊዜም ቢሆን ወገንተኝነታችን ከእውነት ጋር ነው። በእለህኝነት ወደ ጥፋት እንድንገባ ሲገፉን የበለጠ በጎ በመስራት መልስ እንሰጣቸዋለን። ጊዜው በወሬ የሚጠፋ እንዳልሆነ በሚገባ ስለምንረዳ ሙሉ ኃይላችንን ለወንጌል፣ ለልማት፣ ለምግባረ ሰናይና ለመሳሰሉት እናውላለን። የወደፊት የትኩረት አቅጣጫዎች፦ አንድ ስብከተ ወንጌል ቤተ ክርስቲያን በምድር ያለች የእግዚአብሔር መንግሥት ስትሆን ዓላማዋ የሚገለጠው ወንጌለ መንግስተ ሰማያትን በመስበክ ነው። በመሆኑ መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌል እና ሐዋርያዊ ተልእኮ መምሪያ በተነደፉት በአዳዲስ እቅዶች አፈጻጸም ረገድ የተሻለ የስብከተ ወንጌል አገልግሎት የሚኖርበትን ሁኔታ ለመፍጠር በተለየ ትኩረት እንሰራለን። እንደሚታወቀው የደረስንበት የዘመን ሁኔታ በተለመደው የአገልግሎት መስክ ብቻ የምንወጣው አይደለም። በመሆኑም በቴክኖሎጂም ጭምር የታገዘ ሁሉንም የመገናኛ መንገዶች የሚጠቅምና ሰፊ ተደራሽነት ያለው የስብከተ ወንጌል አገልግሎት እንዲኖረን ጥረት እናደርጋለን። ሰባኪያንን የእቅበተ ሃይማኖት መምህራንን እና ስርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት፣ ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ኮትኩተው ላሳደጉት ወላጆች በቅዱስ ቤተ ክርስቲያን ስም ላቅ ያለ ምስጋናችን እናቀርባለን። ልማትን በተመለከተ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሪፖርት ላይ እንደተገለጠው ቤተክርስቲያን በተለያዩ ምክንያቶች ለረጅም ዓመታት ግንባታቸው የተጓተቱ ህንፃዎች አሏት። እነዚህን ህንፃዎች ማጠናቀቅና ለልማት በፈረሱ ምትክ በተገኙ ቦታዎች ሰፊ ግንባታ ለማከናወን አቅጣጫ አስቀምጠናል። ከፍተኛ መዋዕለ ነዋይ የሚጠይቁት እነዚህ የልማት ስራዎች ከፊሉ በቅርቡ ወደ ግንባታ የሚገቡ ናቸው። ከነዚህ በተጨማሪ ሰፊውን እቅድ እቅድ የሚደግፉ እና በጥናት ላይ የተመሰረቱ አዳዲስ የልማት ስራዎች ይከናወናሉ። የህዝብ ግንኙነት እና የመገናኛ ብዙኃን አገልግሎት ቤተ ክርስቲያን በሁለንተናዊ መልኩ የምትገለጥባቸው ዘርፎች ዋነኞቹ ናቸው። በተለያየ መንገድ የቤተ ክርስቲያን ገጽታ በማጉደፍ የተሰራውን ስራ ሁሉ በመተቸት እና የግል ፍላጎታቸውን በማንጸባረቅ ዘመቻ ለከፈቱ ወገኖች የሚመጥንና ተቋማዊ የሆነ ምላሽ መስጠት አስፈላጊ ነው። በመሆኑም ዘርፎቹን በሰው ኃይል ማጠናከር፣ በቴክኖሎጂ ማገዝ እና ተደራሽነትን ማሳደግ በትኩረት ከምንሰራባቸው ዘርፎች መካከል ናቸው። ምግባረ ሰናይን በተመለከተ በአስቸጋሪ ሁኔታ ውስጥ የሚገኙ አህጉረ ስብከትና የገጠር አብያተ ክርስቲያናትን ለመርዳት እንዲያስችሉ በተነደፉ መርሃ ግብሮች መሠረት ድጋፍ ይደረጋል። የሞቱ ካህናት ልጆች፣ በተፈጥሮ አደጋና በግጭት የተፈናቀሉ ወገኖች በሕፃናት እና ቤተሰብ ጉዳይ መምሪያ በኩል ከውጭው ድጋፍ ፈንድ ለማፈላለግ ለመርዳት የሚያስችል ዝግጅት እናደርጋለን። በዚሁ አጋጣሚ ሁሉም አህጉረ ስብከት እስከ አጥቢያ ደረጃ ድረስ ባለው መዋቅር ተጎጂዎች የሚረዱበትን አሰራር ተግባራዊ እንዲያደርጉ ጥሪያችንን እናስተላልፋለን። አምስተኛ የቤተ ክርስቲያን ሁሉን አቀፍ ሰላምን በተመለከተ ቀኖና ቤተ ክርስቲያንን በሚፈቅደው መሰረት ልዩነቶችን በውይይት ለመፍታት ጥረት ይደረጋል። በሀገራችን ሰላም የቤተ ክርስቲያንን ተሳትፎ ለማሳደግም እንሰራለን። በመጨረሻም ሁሉም የትኩረት አቅጣጫዎች እውን እንዲሆኑ የሁላችንም ዘርፈ ብዙ ጥረት ስለሚያስፈልግ ቅዱሱ አባት ትናንት ሰርቻለሁ ብለ አትቁም፣ ዛሬም ነገም በሰራሃው ላይ ጨምረ ስራ እንዳለው ጠንክራችሁ እንድትሰሩ በቅዱስ ቤተ ክርስቲያናችን ስም አደራላለሁ። 44ኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ እንደዚህ ባማረና በተሳካ ሁኔታ እንዲከናወን በስኬትም እንዲጠናቀቅ ተክተው ለሰሩት የሰበካ ጉባኤ ማደራጃ መምሪያ ኃላፊ እና ሰራተኞች በሙሉ ምስጋናችንን እናቀርባለን። በአብይና በንዑስ ኮሚቴ ደረጃ በተለያየ ዘርፍ አስተዋጽኦ ያደረጉትን ሁሉ እናመሰግናለን። ጉባኤያችንን ባርኮ በሰላም ያስፈጸመን ልዑል እግዚአብሔር አምላካችን ይህንን የሰራ ዘመን ባርኮ የበለጠ ፍሬ ለማፍራት ያብቃል። የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት በሁላችን ላይ ይደር። ጥቅምት ስምንት ቀን 2017 ዓ.ም አዲስ አበባ ኢትዮጵያ።